አርዕስተ ዜና የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሪፖርቱን ለምክር ቤቱ ሲያቀርብ የአዳዲስ ክልሎች በጀት ድልድል ፍትሐዊነት ጥያቄን አስነስቷል። አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆነ ነው ተብሏል። ቀዳሚው የሀገር ውስጥ መረጃችን ነው። የጤና ባለሙያዎች ፈቃዳቸውን እንዲያድሱ ጤና ሚኒስቴር አሳሰበ። ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ላሉ የጤና ባለሙያዎች ፈቃዳቸውን የሚያድሱበት ቀነ ገደብ ለተጨማሪ አንድ ወር መራዘመን የጤና ሚኒስቴር አስታውቋል። በዝርዝር ትሰሙታላችሁ። በአማራ ክልል ሶስተኛው ዙር የተቀናጀ የልጅነት ልምሻ ፖሊዮ መከላከያ ክትባት ዘመቻ ተጀምረዋል። ክትባቱ በክልሉ በአንዳንድ አካባቢዎች የልጅነት ልምሻ በሽታ በመገኘቱ ለወረርሽኙ ምላሽ ለመስጠት በሚል የሚሰጥ መሆኑም ተነግሯል። ተጨማሪውን ይዘነዋል። ጀርመን በኢጋድ አባል ሀገራት ለሚከናወኑ የማይበገር የአየር ንብረት ለውጥ አቅም ግንባታ ስራዎች በቀጠናዊ የአደጋ ፋይናንስ ፕሮግራም አማካኝነት 225 ሚሊዮን ዩሮ ለመደገፍ መዘጋጀቷን አስታውቃለች። ድጋፉ በዋናነት ለፍልሰትና የአየር ንብረት ለውጥ ጉዳዮች የሚውል ነው ተብሏል። በዝርዝር ይዘነዋል። እስራኤል በጋዛ ያለውን ጦርነት ለማስቆም የሚያስችለውን የመጀመሪያ ምዕራፍ እቅድ ማጽደቋ ተሰምቷል። የጸደቀው እቅድ የተኩስ አቁም እንዲያደርግ፣ ታጋቾች እንዲለቀቁ፣ እንዲሁም እስረኞች እንዲፈቱ የሚያደርግ ነው ተብሏል። በቆይታችሁ ትሰሙታላችሁ። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሪፖርቱን ለምክር ቤቱ ሲያቀርብ የአዳዲስ ክልሎች በጀት ድልድል ፍትሐዊነት ጥያቄን አስነስቷል። የ2017 ዓ ም አፈጻጸም ሪፖርትና የ2018 ዓ ም የፌዴሬሽን ምክር ቤት የስራ ቅር ለምክር ቤቱ ሲቀርብ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል በአንዳንድ የምክር ቤት አባላት ዘንድ ጥያቄ ተነስቶበታል። ቋሚ ኮሚቴው ባቀረበው የአፈጻጸምና የቅድ የቅር ሪፖርት ላይ ጥያቄ ያነሱ የምክር ቤት አባላት ፍትሐዊ የበጀት ድልድል የሚያሰፍን አዲስ የድጎማ በጀት ድልድል ቀመር በስራ ላይ መዋል አስፈላጊ መሆኑንም አያይዘው ገልጸዋል። ማክሰኞ መስከረም 27 ቀን 2018 ዓ ም በዋለው የፌዴሬሽን ምክር ቤት ስድስተኛ የስራ ዘመን አምስተኛ ዓመት አንደኛ መደበኛ ስብሰባ ለክልሎች የሚከፋፈለው በጀት አንዱ መከራከሪያ አጀንዳ ሆኗል። አዳዲስ ክልሎች አሁን በሚሰራበት የበጀት ቀመር በፍትሐዊነት እየተጠቀሙ አይደለም ከሚለው በተጨማሪም የፌዴራል የመሠረተ ልማት ግንባታዎች ፍትሐዊ ተደራሽነትና መጓተት ጉዳይም በአባላቱ ዘንድ ጥያቄ ማስነሳቱን ሪፖርተር ዘግቧል። የጤና ባለሙያዎች ፈቃዳቸውን እንዲያድሱ የጤና ሚኒስቴር አሳሰበ። ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ የጤና ባለሙያዎች ፈቃዳቸውን የሚያድሱበት ቀነ ገደብ ለተጨማሪ አንድ ወር መራዘሙን ጤና ሚኒስቴር አስታውቋል። ሚኒስቴሩ የአገልግሎት ጊዜው ባለፈበት የሙያ ፈቃድ አገልግሎት እየሰጡ ያሉ ጤና ባለሙያዎች እስከ መስከረም 30 ቀን 2018 ዓ.ም ምረት ድረስ ማሳደግ እንዳለባቸውና የሙያ ፈቃድ የሌላቸው ደግሞ አዲስ እንዲያወጡ ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች ሰርኩላር አውርዶ እንደነበር የሚታወስ ሲሆን ለማደስ የሚያስፈልገው ሲስተም በማስቸገሩ ምክንያት ቀነ ገደቡ እንዲራዘም መወሰኑን አስታውቋል። የእድሳት ጊዜው የተራዘመውም እስከ መጪው ጥቅምት 30 ቀን 2017 ዓ.ም ድረስ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ አክሎም አሁን የተራዘመው ቀነ ገደብ ከተጠናቀቀ በኋላ ግን ማደስ እንደማይቻል በመግለጽ በሚል የሙያ ፈቃድ ያላወጡና ያላሳደሱ ባለሙያዎች በሙያው መስራት እንደማይችሉ አሳስቧል።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 አስራ አንደኛው የጉማ ፊልም አዋርድ ተዋናይት ወለላ ሰፋ እና ተዋናይት ፍቅርተ ጌታውንን የህይወት ዘመን ተሸላሚ አድርጎ እንደሚሸልም እንዲሁም የዛሬ 50 ዓመት ወይዘሪት አዲስ አበባ ተብለ የተሸለመችውን ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ መሆኗን ይፋ አድርጓል። የጉማ አዋርድ አዘጋጆች በትናንትናው ዕለት በሰጡት መግለጫ ሽልማቱ በአድዋ ሙዚየም ጥቅምት 22 ቀን 2018 ዓ.ም ይከናወናል። በዕለቱ አለባበስ ልዩ ትኩረት እንደተሰጠውና የሀገር ባህል አለባበስ እንጂ እርቃንን የሚያሳይ አለባበስ እንደማይፈቀድ አቶ ዮናስ ብርሃን መዋ አስረድተዋል። በተጨማሪም ህብረተሰቡን ለማሳት የተወሰነ ትኬት በሽያጭ ለመጀመሪያ ጊዜ እንደሚቀርብ ተነግሯል። የሽልማት ዘርፍ ዘንድሮ ቀንሶ ወደ 21 እንዲወርድ መደረጉን ገልጸው የዘንድሮ ሽልማት የአድዋ ድል 130ኛ ዓመት በሚከበርበት ዓመት መሰጠቱ ልዩ እንደሚያደርገው ተጠቅሷል። ጀርመን በኢጋድ አባል ሀገራት ለሚከናወኑ የማይበገር የአየር ንብረት ለውጥ አቅም ግንባታ ስራዎች በቀጠናው የአደጋ ፋይናንስ ፕሮግራም አማካኝነት 22.5 ሚሊዮን ዩሮ ለመደገፍ መዘጋጀቷን አስታውቃለች። በተጨማሪም ጀርመን ለኢጋድ የፍልሰት ፖሊሲ ትግበራ ፕሮጀክት ቀጣይ ምዕራፍ የሚውል 2.5 ሚሊዮን ዩሮ ለመደገፍ ቃል መግባቷ ተነግሯል። የፋይናንስ ማዕቀብ የአየር ንብረት ለውጥ ድንገተኛ አደጋዎችን የመከላከል ስራዎች የሚደግፍና የኢጋድ የድርቅ አደጋን የመቋቋምና ዘላቂነት ኢኒሽቲቭን ጨምሮ ሌሎች ፕሮጀክቶችን የሚደግፍ ነው ተብሏል። የምስራቅ አፍሪካ የልማት በየነመ መንግስታት ባለስልጣን ኢጋድ እና ጀርመን በልማት ትብብራቸው ዙሪያ በጅቡቲ ስትራቴጂካዊ ምክክር ያደረጉ ሲሆን በመድረኩም ሁለቱ ወገኖች በአፍሪካ ቀንድ ባሉ ጉዳዮች ላይ ያላቸውን ትብብር የገመገሙ ሲሆን፣ በቀጣይ የግንኙነት ማዕቀፎች ላይ መክረዋል። ከዚህ በተጨማሪም የኢጋድ ቀጠና የፍልሰት ፖሊሲ ማዕቀፍ ነጻ የእንቅስቃሴ የህግ ማዕቀፎችና የዜጎች የአኗኗር ሁኔታ የማጠናከር ስራ ለመደገፍ የጋራ ስምምነት ላይ ተደርሷል። በተለይም ደግሞ ፍልሰትና የአየር ንብረት ለውጥ ጉዳዮች የውይይቱ ዋነኛ ማጠንጠኛዎች እንደነበሩ ኢዜአ ዘግቧል።

እስራኤል በጋዛ ያለውን ጦርነት ለማስቆም የሚያስችለውን የመጀመሪያ ምዕራፍ እቅድ ማጽደቋ ተሰምቷል። የጸደቀው እቅድ የተኩስ አቁም እንዲደረግ፣ ታጋቾች እንዲለቀቁ፣ እንዲሁም እስረኞች እንዲፈቱ የሚያደርግ ነው የተባለ ሲሆን ስምምነቱ ታሪካዊ መሆኑ እየተነገረ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባቀረቡት የጋዛ የሰላም እቅድ ላይ በግብፅ ቀናትን የወሰደ አድካሚ ድርድር ከተደረገ በኋላ እስራኤልና ሀማስ የመጀመሪያ ዙር እቅድ ላይ በትናንትናው ዕለት ስምምነት ላይ ደርሰዋል። ስምምነቱ ተግባራዊ እንዲሆን በእስራኤል ካቢኔ መጽደቅ ይገባው የነበረ ሲሆን ይህም በዛሬው ዕለት መከናወኑ ተጠቁመዋል። በጸደቀው እቅድ ሐማስ በህይወት ያሉ 20 ታጋቾችን በሰባ ሁለት ሰዓታት ውስጥ እንዲለቅ ያደርጋል የተባለ ሲሆን በሕይወት የሌሉትን የ28 ታጋቾች አስክሬን በቀጣይ እንዲመልስ ይደረጋል ተብሏል። በዚህም በህይወት የሌሉትን ታጋቾች ለመፈለግ ጊዜ የሚፈልግ በመሆኑ እንደሆነ ተጠቁሟል። በእስራኤል በኩል ደግሞ ሐማስ ከሁለት ዓመት በፊት በጥቅምት ሰባት ጥቃት እጃቸው አለበት ብላ የዕድሜ ልክ የፈረደችባቸውን 250 የሚጠጉ ፍልስጤማውያንን ትለቃለች ተብሏል። ከዚያ ባሻገር 1700 ከጋዛ የተወሰዱ እስረኞች እንደምትለቅ ከፍልስጤን ባለሥልጣናት መስማቱን ጠቅሶ ቢቢሲ ዘግቧል።

የሩሲያ ጦር ከዩክሬን ዋና ከተማ ኬቭ በፈጸመው የድሮን እና የሚሳኤል የአየር ድብደባ በሰፊ አካባቢዎች የኤሌክትሪክ መቆራረጥ ማስከተሉ ተሰማ። የኬቭ ወታደራዊ አስተዳደር ኃላፊ እንዳስታወቁት ከተማ በባለስቲክ ሚሳኤል ጥቃት ስትናጣ አድራለች። ዛሬ ማለዳ የነበረው የሩሲያ አየር ድብደባ ቢያንስ ዘጠኝ ሰዎችን እንዳቆሰለ የመኖሪያ ህንፃዎችንም እንዳወደመና በዩክሬን ዋና ከተማ ኬቭ የተለያዩ ክፍሎች ላይ የመብራት መቋረጥ አስከትሏል ሲሉ የአካባቢው ባለስልጣናት አስታውቀዋል። ከቅርብ ሳምንታት ወዲህ የሩሲያ ኃይሎች አራት ዓመታት ሊደፍን በተቃረበው ግጭት በዩክሬን የኤነርጂ መሠረተ ልማት ላይ ያነጣጠሩ ጥቃቶችን እያካሄዱ የቀጠሉ ሲሆን በአሳለፍነው ሳምንት የደረሰው ከፍተኛ የሚሳይል እና ሰው አልባ አውሮፕላኖች ጥቃትም በርካታ የዩክሬን ዋና ዋና የጋዝ መምረቻ ተቋማትን ከጥቅም ውጭ ስለማድረጉ ኢንዲፔንደንት ዘግቧል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እንደገለጹት ሩሲያ ከኬብ ኤነርጂ ዘርፍ ላይ ያነጣጠሩ ከ450 በላይ ሰው አልባ አውሮፕላኖችን እና 30 ሚሳይሎችን በመጠቀም ጥቃት ፈጽማብናለች ብለዋል። በሩሲያ ዩክሬን ጦርነት አሁንም የተኩስ አቁም ስምምነት ጥረቶች ይበልጥሩቅየውም ስለመምጣታቸው የሚነገር ሲሆን በዩክሬን ያለውን ጦርነት ለማስቆም እና የሰላም ስምምነት ላይ ለመድረስ የነበረው ተነሳሽነት መዳከሙን አንድ ከፍተኛ የሩሲያ ዲፕሎማት መናገራቸውም ይታወሳል። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ